አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የእንማር አካዳሚ ተከታታዮች እንኳን በደህና መጣችሁ። ዛሬ ደግሞ ከዘ እስከ ጠ ያሉትን የመጨረሻ ፊደሎች በእነዚህ ቃላት አንብበን እንመሰርታለን ማለት ነው። ለዚ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ለቃችሁ ቪዲዮችን ለእናንተ እንዲደርሱ ማድረግ ትችላላችሁ። እንዲሁም የኦንላይን ትምህርት መማርም ትፈልጉ በልዩ ገዛ በግልም ሆነ በግሩፕ መማርም ትፈልጉ ልጆች ካላችሁ ዚ ስክሪን ጋር ባስቀመጥኩላችሁ ኢሞ ዋትሳፕ ቴሌግራም ደውላችሁ ማናገር ቻላችሁ ማለት ነው። ከልዩ እገዛ ጋር የኦንላይን ትምህርት እምንሰጥ ይሆናል ማለት ነው። እናንተ ደፍተር ቤት ጡር ነው አብራችሁ እስከ መጨረሻው እየተከታተላችሁ አብራችሁ ኔ የሚለሆን እያላችሁ ተከታተሉ ማለት ነው። እንዲሁም ለጓደኞቻችሁ ደግሞ ሸር አርጉላቸው። እንደዚህ ቤቱ ትምህርት እንዳለ ለሚያውቁ ሰዎች ሸር አርጉላቸው ማለት ነው። እነሱ ይጠቀሙበት፣ ቀጥታ ወደ ትምህርቱ ገባሉ ማለት ነው። መጀመሪያ የምናገኘው ፊደል እንግዲህ ይሄ ዘ ፊደል ነው። እሱን እንቆጥራለን ዘ ዙ ዚ ዛ ዚ ዝ ዞ ዞ። አሁን እዚህ ጋር በዘዙ ያሉትን እያንዳንዱን ቃላት እንመስረትባቸው። አሁን ነው የዘዙ መጀመሪያ ያለ እዚህ ዘ ከዛ የረሩ ስድስተኛ ፊደል ር አለ ማለት ነው። በአንድ ላይ ዘ ር ዘር ወደ ዙ ጋ ስንመጣ ደግሞ ዙ አለ። የዘዙ ሁለተኛው ዙ፣ ቀጣይ የረሩ ስድስተኛ ፊደል ር አለ። ዙር፣ ዙ፣ ዙር። ዚ ጋ ስንመጣ ደግሞ ከዚህ ቀጥሎ የፐፖ ስድስተኛ ፊደል ፕ አለ ማለት ነው። ዚ ፕ፣ ዚፕ፣ ፕ። ዛ ጋ ስንመጣ ደግሞ ዛ ከዛ ቀጥሉ የረሩ አምስተኛ ፊደል ሬ። ዛሬ ዛሬ ዛሬ። ዜ ጋ ስንመጣ ደግሞ ዜ የዘዙ አምስተኛ ፊደል ዜ ራስዎ አለ። ቀጣይ የነኑ አራተኛ ፊደል ና አለ። ና ዜና። ዝ ጋ ስንመጣ ደግሞ ዝ ቀጣይ የነኑ አራተኛ ፊደል ና ዝ ዝ ዝና። ዞ ጋር ስንመጣ ደግሞ ዞ ከዞ ቀጥ የሩ መጀመሪያ ፊደል ረ ዞ ረ ዞ ረ ዞ ረ ቀጣይ ወደ ገጉን ነምተማት ነው። ገ ጉ ጊ ጋ ጌ ግ ጎ በዚህ ደግሞ ቃል እንመሰርታለን ማለት ነው የገጉ መጀመሪያ ፊደል ጋ አለ ቀጣይ የነኑ አራተኛ ፊደል ና አለ ገና ገና ገና ጉ ጋ ስንመጣ ደግሞ ጉ ከጎ ቀጥሎ የመሙ ስድስተኛ ፊደል ም ጉ ም ጉ ጉም ጉም ይ ጋ ስንመጣ ደግሞ ሶስት ፊደላት ያላቸው ቃል አለ ማለት ነው። ጊ ቀጣ የነኑ ስድስተኛ ፊደል ን ጊን እና የጠጡ ስድስተኛ ፊደል ጥ ጊን ጥ ጊን ጥ ጊን ጥ ጊን። እዚህ ጋ የገቡ አራተኛ ፊደል ጋ አለ። ጋ ከጋ ቀጥሎ የረሩ ሶስተኛ ፊደል ሪ ጋ ጋሪ ጋሪ ጋሪ። ጋ ደግሞ ስንመጣ የገጉ አምስተኛ ፊደል ጌ አለ። ከየቀጥሎ ጠጡ ስድስተኛ ፊደል ጥ ጌ ጥ ጌ ጥ ጌጥ። ግጋ ስንመጣ ደግሞ ግ አለ። ከገቀጥሎ የደዱ ስድስተኛ ፊደል ድ ግ ድ ግድ ግድ ግድ። ጎጋ ስንመጣ ደግሞ ጎ ፊደል አለ ከጎ ቀጥሎ የለሉ ስድስተኛው ፊደል ል ጎ ል ጎ ል ጎል ጎል። ቀጣይ ወደ ጠጡ እንሄዳለን ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ። እዚህ ጋር ደግሞ ቃላት ስንመሰረት ጠ ከተቀጥሎ የጠጡ አራተኛው ፊደል ጣል ጠ ጣ ጠ ጣ ጡ ጋ ስንመጣ ደግሞ ጡ ፊደል አለ። ቀጣይ የተቱ ስድስተኛ ፊደል ት ጡ ት ጡ ት ጢ ጋ ስንመጣ ደግሞ ጢ አለ። ከጤ ቀጥለው የሰሱ ስድስተኛ ፊደል ስ ጢ ስ ጢ ስ ጢስ ጣ ጋ ስንመጣ ደግሞ ጣ አለ። ከጣ ቀጥለው የነኑ አራተኛ ፊደል ና አለ ጣ ና ጣና ጣና። እዚህ ጋር ደግሞ ጤ ፊደል አለ። ከጤ ቀጥሎ የነኑ አራተኛ ፊደል ና ጤ ና ጤ ና ጤ ና ጥ ፊደል ጋር ስንመጣ ደግሞ ሁለቴ እራሷን መድገም ማለት ነው። እ እ እ ጥ ጥ ጦ መጨረሻው ፊደል ጋር ስንመጣ ደግሞ ጦ አለ። ከጦ ቀጥሎ የሰሱ ስድስተኛ ፊደል ስ አለ ጦ ስ ስስ ውዴ የእንማር ተከታታዮቻችን የዛሬ ትምህርት እንግዲህ ይህን ምስል ነበር። አማርኛ ብቻ አይደለም እንግሊዝኛ ሂሳብም መማር የምትፈልጉ እናስተምራለን ማለት ነው። ቀጣይ ቪዲዮ እስክንገናኝ ሰላም አለኩም